እስራኤል መከላከያ ኢራናውያን ከወታደራዊ ካምፖች አቅራቢያ ለቀው እንደወጡ አስጠንቅቀው የእስራኤል ጦር በኢራን የኒውክሌር መሰረተ ልማት ጥቃት ፈጽም ያለው ካለ በኋላ ኢራን ወደ እስራኤል ያስወነጨፈችው ሚሳኤል ጉዳት ማድረሳቸው ተሰማ። እስራኤልና ኢራን የሚሳኤል ጥቃቶች ሲለዋወጡ በከተሞቻቸው በቴል አቪቭ፣ ኢየሩሳሌም፣ ቴሄራን ፍንዳታ ተሰምቷል። ኢራን በፈጸመችው ሚሳኤል ጥቃት ማዕከላዊ እስራኤል መመታቷን ዘገባዎች አመላክቷል። እስራኤል የድንገተኛ አደጋ አገልግሎት ከጥቃቱ ቢያንስ አስር ሰዎች መሞታቸውና ከመቶ በላይ መቁሰላቸውን ገልጾ ኢራን ውስጥ በእስራኤል ጥቃት ጉዳት ስለደረሰ ባቸው ሰዎች የተባለው ነገር የለም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሜሪካ ሰሞኑን በእስራኤል ኢራን ላይ ካደረሰችው ጥቃት ጋር ምንም ግንኙነት እንደሌለ ቢገልጹም ነገር ግን በኢራንና በእስራኤል መካከል በቀላሉ ስምምነት እንዲደርሱ ማድረግ እንደሚችሉ ተናግረዋል። እስራኤል የኢራን የኒውክሌር መሰረተ ልማት ላይ በርካታ ጥቃት መፈጸሟን አስታውቃለች። የቴህራን ነዳጅ ሚኒስቴር በዋና ከተማ የሚገኘው ሻራን የነዳጅ ማከማቻ በእስራኤል ጥቃት መመታቱን አስታውቋል። የኢራኑ ፕሬዚዳንት መሱድ ፔዜሽኪያን እስራኤል ጥቃቱን ማታቆም ከሆነ እጅግ የከፋ ምላሽ እንደሚሰጡ ዝተው ጥቃቱ የደረሰው ምሽግ ዋሽንግተንና እና ቴህራን በኢራን የኒውክሌር መርሃ ግብር ላይ እሁድ ድርድር ይቀጥላሉ ተብሎ የሚጠበቅ ነበር። አደራዳሪ ኦማን ድርድሩ መሰረዙንም ተናግራለች። ከአንድ ሰዓት በፊት አራተኛ ቀኑን ስለያዘ እስራኤልና ኢራን የአየር ጥቃት እስካሁን ምን ያህል መረጃ አለ? የሁለቱም ሀገራት ጥቅ ግጭት ተባብሶ በእስራኤልና በኢራን መካከል የአየር ጥቃት ልውውቱ ቀጥሏል። አዲስ ሁከቶች መከሰታቸው ቀጥለዋል። ትናንት ምሽት ጥቃቱ ያደረሰው የኢራን ሚሳኤል በርካታ ጉዳት ማስሩ ተሰምቶ እስራኤልና የአደጋ ጊዜ አገልግሎት በጥቃቱ ቢያንስ አስር ሰው ሲገደሉ ከመቶ በላይ ምኑ ሰዎች መቁሰ። መቀጠላቸውን አሳውቋል። ከጥቂት ቀናት በፊት የመንግስታቱ ድርጅት ኢራን አምባሳደር በእስራኤል ጥቃት 78 ሰው የመገደላቸውን ተናግረው፣ ትናንት የኢራኑ ብሔራዊ ቴሌቪዥን በቴህራን የአንድ መኖሪያ አፓርታማ ላይ በደረሰ ጥቃት ህጻናት ጨምሮ 60 ሰው የመገደላቸው ተዘግቧል። የኢራን ነዳጅ ሚኒስተር በዋና ከተማ የሚገኘው ሳራ ነዳጅ ማከማቻ በእስራኤል ጥቃት መመታቱን ገልጿል። ነዳጅ ማቀነባያ በጥቃቱ እሳት አደጋ ቢደርስበትም አሁን በስራ ላይ መሆኑ ተሰምቷል። በያቲሜ የእስራኤል የሚገኘው ዘጋቢ ባለ አስረኛ ወለል ህንፃ ፍርስራሽ ውስጥ ሰባት ሰዎች መውጫ ማውጣት ቸው ተዘግቧል። ከዚህ አስቀድሞ የኢራን ሚሳኤል አደጋ ጊዜ ዞን ውስጥ የሚገኙ ህፃን መምታቱን ተከትሎ ስድስት ሰዎች መገደላቸው ተሰምተዋል። በኢራን የደረሰው ጉዳት መጠን ማወቅ ተቸግረዋል። እስራኤል አየር ጥቃቷ በኋላ ምን ያህል ጉዳት እንደደረሰባት የሚያመለክቱ መረጃ አልሰማንም። አየር ጥቃቷ በተራ መሰረተ ልማቶች የነዳ ማካፈለች የደረሰው ጉዳት አናውቅም። በኢራን መንግስት እግድ ምክንያት የቢቢሲ ጋዜጠኞች ወደ አካባቢ መግባት አይችሉም። ይህም በእስራኤል ጥቃት የደረሰው ጉዳት ለማወቅ ከባድ ያደርገዋል። የኢራን ብሔራዊ መገናኛ ብዙሃን እስራኤል ላይ ሰው ጥቃት በማተኮር በእስራኤል ኢራን ስላደረሰችባት ጥቃት አነስተኛ ሽፋን እየሰጡ መሆኑ የቢቢሲ ሞንቴሪንግ ዘጋቢ ሳር ጀሊል ገልጸዋል። ይህ ማለት ኢራን በእስራኤል እየፈጸመች ባለ አየር ጥቃት ተከታታይ መረጃዎች እያገኘን ሲሆን፣ በአንጻሩ እስራኤል በኢራን ላይ የምታደርገው ጥቃት ምን ያህል ጉዳት እንደረሰ እንደሆነ እየተገለጸ አይደለም። አራተኛ ቀኑ ስለተያዘ እስራኤልና ኢራን አየር ጥቃት እስካሁን ምን ያህል መረጃ አለ ሲባል፣ እስራኤል ኢስፋሃም የሚገኘ የኢራን መከላከያ ሚኒስቴር ዋና መስሪያ ቤት ደበደበ። ማዕከላዊ ኢስፋሃን ግዛት የሚገኘ የኢራን መከላከያ ሚኒስቴር ዋና መስሪያ ቤቱ በእስራኤል ጥቃት እንደደረሰበት የኢራን ባለስልጣን አረጋግጠዋል። ኢስፋሃም የጸጥታ ጉዳይ ምክትል ገዥ አክበር ሰዋሊ እስካሁን በዋና መስሪያ ቤቱ ላይ ስለተፈጸመው የተጎዳ ሰው ስለመኖሩ መረጃ ለመኖሩን ጠቅሰ የደረሰው ጉዳት መጠን እየተገመገመ ነው ብለዋል። ትናንት ምሽት የኢራን መገናኛ ብዙሃን እስራኤል በቴህራን ኖበሪያ አንድ አካባቢ የሚገኝ ሀገሪቱ መከላከያ ሚኒስተር ጥቃት ማድረሱን ዘግቦ ነበር። እስራኤል በኢስፋሃን የሚገኝ የኢራን መከላከያ ሚኒስቴር ዋና መስሪያ ቤቱን አውድማለች። የኢራን የውጭ ጉዳይ ሚኒስተር አሜሪካ የእስራኤልን ጥቃት እንዲታወግዝ ጠይቀ። የኢራን የውጭ ጉዳይ ሚኒስተር ሰይድ አባስ አራግቺ እስራኤል በኢራን የኒውክሌር ፕሮግራም ስላደረሰው ጥቃት አሜሪካ ተባባሪ ካሉ በኋላ ኃላፊነት መውሰድ አለባቸው ብለዋል። ዩናይትድ ስቴትስ የእስራኤል ጥቃት እንዲታወግዝ የጠየቁ ሚኒስተሩ አሜሪካ ለእስራኤል ይሁንታና ድጋፍ ባትሰጥ ጥቃቱ በፍጹም አይከሰትም ነበር ብለዋል። አሜሪካ ለዚህ ጥቃት ምንም አይነት ተሳትፎ እንደሌላት የተለያዩ አካላት መልእክቶች ደርሰውናል። ነገር ግን ይህ ማስተባበያ እና አናምንም ከዚህ የሚቀረን ማስረጃ ነው ያለን ሲሉ በቴሌግራም ገጻቸው ላይ ጽፈዋል። ከአሜሪካ የሚደረገው የሚቀጥለው ዙር የኒኩሊር ድርድር ስምምነት ለመድረስ መንገድ ሊከፍት ይችል ነበር ሲሉ የእስራኤል ውይይት አበላሽተዋለች ሲሉ ከሰዋል። በዚህም አራተኛ ቀኑ የቀጠለ የእስራኤልና ኢራን የአየር ጥቃት የኒኩሊር ስምምነት ተስፋ ጨለመ። ትናንት ምሽትም እስራኤል በቴህራን የሚገኝ ኢነርጂ ማከማከያ ደበደበች። በቴህራን የኒኩሊር መርሃ ግብር ዙሪያ አሜሪካ በኢራን መካከል ስድስተኛ ድርድር ዛሬ ሊደረግ ነበር ተብሎ በሚታሰብበት ምሽት ላይ ነው ጥቃቱ የደረሰው። ለሶስተኛ ምሽት በኢራን ላይ አየር ጥቃት ስትፈጽም ቴህራን በበኩሏ ሁለት የባላስቲክ ሚሳይል ወደ እስራኤል አስወንጭፋለ። ቴህራን በጥቃቶቿ ምን ያህል ጉዳት እንደደረሰባቸው መረጃ እያወጣች አይደለም። እስራኤል ግን በኢራን ጥቃት የተጎደሉባን የቆሰሉ እየቆጠረች ነው። በህይወት መጥፋት የእስራኤል መንግስት የኢራን መከላከያና የምጣኔ ሀብት መሰረተ ልማቶች የበለጥ እንዲደበደቡ ሊያደርግ ይችላል ብለዋል። የእስራኤል መከላከያ ሚኒስትር እስራኤል ካትስ ኢራን መስር ሚሳኤሎች ወደ እስራኤል ማዞን ጭፋ ከቀጠለ የትሄራን ትቃጠላለች አሉ ሲሆን የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግጂ በበኩላቸው ካለ ዋሽንግተን ድጋፍ እስራኤል ጥቃት አትፈጽምም ነበር ብለዋል። ይህ በኢራን በቀጠናዊ አሜሪካ ኢላማ እንድትደበድብ በር ሊከፍት ይችላል ብለዋል። ፕሬዚዳንት ትራምፕ ኢራን ይህን የምታደርግ ከሆነ አሜሪካ ጦር ኃይሎች በጠንካራ ኃይል ይወርዱባታል ብለዋል። ፕሬዚዳንቱ በሁለቱም ወገኖች መካከል በቀላሉ ስምነት ለመድረስ እንደሚቻል ጠቁመዋል። ከሶስት ቀናት በፊት አሜሪካና ኢራን መካከል የኒውክሌር ስምነት ለመድረስ ተስፋ ነበረ። አሁን ግን በእስራኤልና በኢራን ፍንዳታ ሲሰሙ የጥንቃቄ ዶሎ ሲስተጋቡ ይህ ተስፋ ተበትነዋል። ኢራን ምን አይነት ሚሳይሎች ታጥቃለች የሚለው በመካከለኛው ምስራቅ በፋርስ ባህር ሰላጤ ካሉ ሀገራት መካከል በወታደራዊ አቅሙ ሀያ እያል የሆነችው ኢራን ወሳኝ የሆነ የጦር መሳሪያ በማምረት ትታወቃለች። ኢራን እስራኤልና ከምዕራባዊ አጋብ የሚወዛገቡበት የኒውክሌር ፕሮግራሟ በአካባቢው ስሟ በተደጋጋሚ ይነሳል። ከዚህም ባሻገር ሩሲያ ተጨማሪ የተለያዩ ሀገራት ጥቅም ላይ የሚውሉ አውዳሚ አጥፍቶ ጠፊ ከርቀት የሚታዘዙ ድሮኖች የምታመርት ሲሆን ረጅም ርቀት በመጓዝ ኢላማ የሚመቱ ሚሳኤሎች በመስራትም ትታወቃለች። የእስራኤል ጥቃት ተከትሎ ባለፉት ቀናትም ኢራን የተለያዩ የእስራኤል አካባቢ በመምታት ውድመት ያደረሱ ሚሳኤል ጥቅም ላይ አውላለች። ኢራን ምን ያህል ርቀትስ የሚያካልሉ ሚሳኤሎች ሰዎች አሏል። ኢራን በእስራኤል በፈጸመችው ጥቃት የወደሙ መኖሪያ ቤቶ የሚያሳዩ ምስሎች ኢራን በእስራኤል የፈጸመችው ጥቃት ተከትሎ የደረሰው ውድመት የሚያሳዩ ምስሎች እየወጡ ነው። እስራኤል በኢራን ላይ ለፈጸመችው የአየር ጥቃት አጸፋ የባላስቲክ ሚሳይል ያስወነጨፈችው ቴህራን በሀገሪቱ ሰላማዊና ማዕከላዊ እንዲሁም በሰሜናዊ የሚገኙ አካባቢዎች መኖሪያ ቤቶች መታለች። እስራኤል ብሔራዊ አደጋ አገልግሎት ቢያንስ አስር ሰው የመሞታቸውን ከመቶ በላይ መቁሰላቸውን አስታውቋል። የእስራኤል የአደጋ ጊዜ ሰራተኛ ማዕከላዊ እስራኤል ሪቮልት በኢራን ሚሳይል ጥቃት የደረሰበት ቦታና ኢራን ትናት ምሽት ያስወነጨፈችው ሚሳኤል በማዕከላዊ እስራኤል አካባቢ መኖሪያ ከመቶ ጉዳት አድርሷል የእስራኤል አደጋ ጊዜ ሰራተኛ በኢራን ሚሳኤል ጉዳት የደረሰበት የመኖሪያ ህንፃ ታይቷል እስራኤል አደጋ ጊዜ ሰራተኛ በኢራን ሚሳኤል ጉዳት የደረሰበት የመኖሪያ ህንፃ ላይ አሳይተዋል ያለ እስራኤል ሪያራንድ ከወታደራዊ ተቋም እንዲርቁ አሳስባለች መከላከያ ሰራዊቱ በኤክስ ገጹ በለጠፈው ጽሁፍ በወታደራዊ የጦር መሳሪያ ማምረቻ ፋብሪካ ሆለን በአካባቢው እንዲሁም የድጋፍ ተቋማት አካባቢ የሚገኙ ሰዎች ወዲያውኑ ለቀው እንደወጡ ተጨማሪ መግለጫ ድረስ እንዳይ መለሱ ብሏል። ከዚህም ተቋማት አካባቢ መገኘታቸው ህይወታቸው አደጋ ላይ ጥላል ሲሉ መግለጫው ዛሬ ማለዳ ኢራን መንግስት መገናኛ ብዙኃን የሀገሪቱ የእስራኤል ላይ ያደረሰችው ጥቃት ሲዘግቡ እስራኤል በኢራን ላይ ስለፈጸመችው ጥቃት ግን ውስን ሽፋን ሰጥቷል። በመንግስት ቴሌቪዥን የቀረበው የማለዳ ዜናዎች የአይረን ዶም ማውደም ስለተባለው ጥቃት ሰፊ ሽፋን የሰጡ ቢሆንም እስራኤል ኢራን ያደረሰችው ጥቃት በጥቅ በጥቂቱ ጠቅሰው ስለደረሰው ጉዳት ምንም ሳይሉ አልፈዋል። ኢራን ውስጥ የሚዲያ ነፃነት ዝቅተኛ ሲሆን መንግስት በእስራኤል ጥቃት ያደረሰው ጉዳት መጠን አሳንሶ ማቅረብ ይፈልጋል። ኢራንና እስራኤል በቀላሉ ስምን ላይ እንዲደርሱ ማድረግ እንችላለን። ፕሬዚዳንት ዶናልድ ትራምፕ በእስራኤልና በኢራን መካከል ተፈጠረው ግጭት አሜሪካ ለመግባቷንም ደግሞ ቢናገሩም ትራምፕ በቱሪስት ሶሻል ማህበር ሚዲያቸው ላይ ዩናይትድ ስቴትስ ዛሬ ምሽት በኢራን ላደረሰው ጥቃ ጋር ምንም ግንኙነት አልነበረም ሲሉ ለጥፈው ነበር። ኢራን አሜሪካና አጋሮቿ የቴሄራን ያጸፋ ጥቃ እንዲታከሽፍ እስራኤል እንዳይረዱ አስጠንቅቃለች። ትራምፕ አክለው ማንኛውም መንገድ ሁኔታ፣ ወይም መጠን በኢራን ጥቃት ከደረሰበት ዩናይት ስቴትስ ጦር ሰፈሮች አይታችኋት በማታውቁት ኃይልና ጥንካሬ ምላሽ ይሰጣል ብለዋል። ሆኖም ኢራንና እስራኤል በቀላሉ ስምምነት ላይ እንዲደርሱ ማድረግ ይህን እንደማፋሰ ግጭት ማቆም እንችላለን ብለዋል። ኢራንና እስራኤል በቀላሉ ስምምነት እንዲደርሱ ማድረግ እንችላለን ያሉት ትራምፕ ቅዳሚያ መሻሽ እስራኤል ኢራን አንዳቸው ማግኛቸው ላይ ምስላዊ ጥቃት ሰንዝረዋል። የኢራን የነዳጅ ሚኒስትር እንዳስታወቀው ከሆነ የእስራኤል ጥቃት በቴሄራን የሚገኘው ሻራን የነዳጅ ማከማቻና ማምረቻ ያነጣጠረ ነበር። ሚኒስትሩ አክሎም በሁለቱ ቦታዎች ሁኔታ በቁጥጥር ስር መዋሉን ገልጸው በዲዋይ ቡሽራ ግዛት ሁለት ዋና ዋና የነዳጃ ማምረቻዎች በእስራኤል ጥቃት እንደደረሰባቸው ሚኒስትሩ ገልጸዋል። ኢራን በእስራኤል ላይ አዲስ ጥቃት በመሰንዘር ማዕከላዊና የሀገሪቱ ሰሜን ክፍል መታለች። እስራኤል የዜና አውታር እንደዘገቡ በሀገሪቱ ሰሜን ሀይፋ አቅራቢያ የሚገኘው የመኖሪያ ሰፈር ላይ በደረሰው ሚሳይል ጥቃት ቢያንስ ሰዎች ተገድለዋል። የእስራኤል የድንገተኛ አደጋ አገልግሎት በማዕከላዊ ስራ በደረሰው ጥቃት አራት ሰው መሞታቸውን አረጋግጠዋል። የእስራኤል ጥቃት በትሄራን የሚገኘ የሀገሪቱ መከላከያ ሚኒስቴር ያነጣጠረ ሲሆን አንደኛ ቢሮ ህንፃዎች እንዲሁም የሚኒስቴር መስሪያ ቤቱን የፈጠረውና የምርምር ድርጅት በጥቂቱ ጎድቷል ሲል የኢራን ብሔራዊ መገናኛ ብዙኃን የእስራኤል መከላከያም ገልጿል። እነዚህ ቦታዎች ኢላማ የተደረጉት ከኢራን የኑክሌር ጦር መሳሪያ ፕሮጀክት ጋር በመገናኘት ነው ሲል የእስራኤል መከላከያ ማብራሪያ ሰጥቷል። የእስራኤል መከላከያ በምዕራብ ኢራን የሚገኘው ከመሬት በታች አለ ስፍራን ኢላማ ባድረግ ምድር ለምድር የሚወነጨው ሚሳኤል ክሩዝ ሚሳኤሎች በማምከናቸው ለማስወንጨፍ ያገለግል ያላቸው ስፍራዎች ደብድበዋል። እስራኤል ሐሙስ ለአርባ አጥቢያ በመላው ኢራን ላይ የኒውክሌር ይዞታዊ ወታደራዊ ስፍራ፣ የመኖሪያ ስፍራዎች በፈጸመችው በርካታ ጥቃቶች ከፍተኛ የጦር አዛዦች እና ዘጠኝ የኒውክሌር ሳይንቲስቶችም ተገለዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሀገራቸው አርብ ማለዳ የፈጸመችው ጥቃት የኢራን የኒውክሌር መሰረተ ልማት እና የባላስቲክ ሚሳይል ፋብሪካ ለመጉዳት ያለመ ነው ብለዋል። ጠቅላይ ሚኒስትሩ ራይዚንግ ላይን ኦፕሬሽን የሚያንሰራራ አንበሳ ዘመቻ ሲሉ በጠሩት ጥቃት ከተገደሉ መካከል ኢራን አብዮታዊ ዘብ ኃላፊና የሀገሪቱ ጦር ኃይሎች ኢታማዦር ሹም ይገኙበታል። ህጻንን ጨምሮ በርካታ ሰላማዊ ሰዎች መገደላቸውም ተዘግቧል። እስራኤል በፈጸመችው ጥቃት ተከትሎ ኢራን አጸፋ ምላሽ ሚሳኤል ያስወነጨፍብት የሁለት ሀገሯ ፍጥጫ ሁለተኛ ቀን ላይ ነበር። እስራኤል በድጋሚ አርብ ምሽት በፈጸመችው ጥቃት በርካታ ኢላማ መምታቷን አስታውቃ በትሄራን የመኖሪያ ህንፃ ላይ በተፈጸመ ጥቃት ሀያ ህጻናት 6 ሰዎች መሞታቸውን የኢራን መንግስታዊ ሚዲያ ዘግቧል። በኢራን ያጸፋዊ ጥቃቶች ሶስት ሰዎች ሲ ገደሉ፣ በርካታ መቁሰላቸውን ባለስልጣኑ ሲናገሩ፣ አሜሪካ ወደ ግጭት እንድትገባ ከተደረገ ሁኔታ የበለጠ ሊያገረች ይችላል ተብሏል። ኢራን ሚሳይሎች የምታስወነጭፍ ከሆነ መዲናዋ ቴህራን ትቃጠላለች ሲሉ የእስራኤል መከላከያ ሚኒስትር እስራኤል ካትስ አስጠንቅቀዋል። የእስራኤል መከላከያ ኃይል ዘጠኝ የኢራን የኒውክሌር ሳይንቲስት ባለሙያዎች ገድያለሁ አለ። ጦሩም ሐሙስ አርብ አጥቢያ በፈጸመው ተከታታይ ጥቃት የገደላቸው የኒውክሌር ሳይንቲስት ስድስት ናቸውም ተብሎ ነበር። ኢራንም በእስራኤል ላይ እየወሰደች ያለችውን ያጸፋ ምላሽ ለማስቆም አሜሪካ፣ ፈረንሳይና ዩናይትድ ኪንግደም እንግሊዝ እስራኤል የሚያግዙ ከሆነ በቀጠና የሚገኘ የጦር ሰፈሮቻቸው ኢላማ እንደምታደር ማስጠንቀቂያ ኢራን መንግስት ሚዲያ ዘግቧል። ጦሩ ሐሙስ ለአርብ አጥቢያ በፈጸመው ተከታታይ ጥቃት የተገደሉት የኒውክሌር ሳይንቲስቶችም ብዙ ናቸው እየተባለ ይገኛል። አሁን እስራኤል በዚህ ጥቃት የገደላቸው ዘጠኝ መሆናቸውን አስታውቋል። ከተገደሉ መካከል የኒውክሌር ሳይንቲስቱ ፍሬድ አባስ አንዱ ሲሆን በአውሮፓ 2011-2016 ድረስ የአገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ ነበሩ። ፍሬዱንን አባስ ለኢራን የኒክሌር ማበልጸግ የአንበሳውን ድርሻ እንደተጫወቱም ይነገርላቸዋል። ከሳቸው በተጨማሪ በቴህራን የሚገኘው እስላማይክ አዛድ ዩኒቨርሲቲ ፕሬዚዳንት ሙድን ቴራንቺ፣ የሻህድ በሽቲ ዩኒቨርሲቲ የኒክሌር ኢንጂነሪንግ ኃላፊ አብዱል ማዶ ሚኑሽ ሲሆኑ በዚህ ዩኒቨርሲቲ የኒክሌር ኢንጂነሪንግ ፕሮፌሰር አህመድ ሬዘ ዞልፋ ጋጋ በተመሳሳይ ዩኒቨርሲቲ የኒውክሊየር ፕሮፌሰር የሆኑት አማ ሁሴን ፌቂ ተጠቅተዋል። በተጨማሪም የእስራኤል ወታደራዊ ባለስልጣን ጥቃቱን ኢስፋ ናትዝ የኒውክሊየር ጣቢያ ከፍተኛ ጉዳ እንደደረሰባቸው ሮይተርስ ዘግቧል። ባለስልጣኑ በኢራን ከ150 ኢላማዊ ጥቃት እንደደረሰባቸው ሮይተርስ አስፍሮ ኢራን ወደ እስራኤል ያስወነጨፋቸው በርካታዎች ሰው አልባ አውሮፕላን ድሮኖች፣ ሚሳኤሎች ከሽፏል ሲል ባለስልጣኑ መናገራቸው ተሰፍሯል ሰፍሯል ሚኒስትሩ ከወታደራዊ ባለስልጣን ጋር ባደረጉት ግምገማ በሰጡት አስተያየት የኢራን አባገነን የኢራን ዜጎች ታጋችነት እየቀረ ነው። በተለይ ቴሄራን ነዋሪዎች በእስራኤል ሲቪሎች ላይ ለደረሰው ጥቃት ከፍተኛ ዋጋ የሚከፍሉበት እውነታ እየፈጠረ ነው ብለዋል። ኢራን በእስራኤል ላይ እየወሰደች ያለችው አጸፋ እርምጃ ለማስቆም አሜሪካ፣ ፈረንሳይ ና ዩናይትድ ኪንግደም የሚረዱ ከሆነ ምላሹ ከባድ ይሆናል ሲሉም ዘግበዋል። ሶስቱ ሀገራት ለእስራኤል ድጋፍ ከሰጡ ኢራን በቀጠናው የሚገኙ የጦር ሰፈሮቻቸው፣ መርከቦች ኢላማ እንደምታደርግ ዘገባው ወጥቷል። እስራኤል በኢራን የፈጸመ የተደረገባቸው ጥቃት በተመለከተ ከጥቂት በፊት የአሜሪካ ምክር ተጠይቀው በምላሹ ራሱን ለመከላከል መሰረታዊ ነው በሚል ምላሽ እንደተሰጠ የአሜሪካ ባለስልጣን ተናግረዋል። አሜሪካ ስለ ጥቃቱ ቀደም ብሎ ቢነገር በዚህ ጥቃት ለወታደር ተሳትፎ አልነበራትም ሲሉ የሀገሪቱ የዓለም አቀፋዊ ድርጅት ጉዳይ ቢሮ ከፍተኛ ባለስልጣን ማይክ ኮፕቲ ለተባበሩ መንግስታት ድርጅት የጸጥታው ምክር ቤት ተናግረዋል። ዋነኛ ቅድሚያ የምንሰጠው በቀጠና ውስጥ ያሉ የአሜሪካ ዜጎች፣ ሰራተኞች፣ ኃይሎች ጥበቃ ነው ብለዋል። ኢራን በቀጠና ያሉ የአሜሪካ ዜጎች፣ የጦር ሰፈሮች ወይም መሰረተ ልማቶች ኢላማ ካደረገች የሚከተላት መዘዝ አስከፊ ነው ሲሉም ተናግረዋል። አሜሪካ አቋሟን ኢራን ስምነት ማድረግ አለባት የሚል እንደሆነ ገልጸው ሀገራቸው ዲፕሎማሲ መፍትሄ ትሻለችም ሲሉም አብራርተዋል። የኢራን አመራሮች በዚህ ወቅት መደራደራቸው ብልህት ነው ብለዋል። እስራኤልና ኢራን መካከል ያለው ግጭት አሁን ላይ በሁለቱ ሀገራት መካከል የተገደበ ይመስላል። ግን ሁለቱ አገራት ግጭት እንዲያቆም የሚቀርበው ጥሪ አንሰማም ቢሉስ ግጭቱ ሊባባስና ቢስፋፋ ምን አስከፊ ሁኔታ ሊያስከትል ይችላል? የሚከተሉት ሊፈጥሩ የሚችሉ አስከፊ ሁኔታዎች ናቸው። አሜሪካ በግጭት ትገባለች። ምንም እንኳ አሜሪካ ብታስተባብልም ኢራን የአሜሪካ ኃይሎች ግጭቱ መደገፋቸው ቢያንስ ለእስራኤል ጥቃት ስልታዊ ድጋፍ እንደሚያደርጉ በግልጽ ታምናለች። በመሆኑም ኢራን በመካከለኛው ምስራቅ ባሉ የአሜሪካ ኢላማዎች ጥቃት ልትሰነዝር ትችላለች። አሜሪካ ኢራቅ ውስጥ የልዩ ኃይል ካምፖች፣ ባህር ሰላጤው ሀገራት ደግሞ ወታደራዊ ሰፈሪ፣ በቀጠናው ዲፕሎማሲያዊ ተልእኮች አሏት በኢራን የሚ የሚደገፉ ሀማስና ህዝቡላ ብዙ የተዳከሙ ቢሆኑም በኢራቅ የሚገኙ ደጋፊ ሚሊሻ ግን አሁንም ታጥቀው አቅማቸው አጠናክረዋል። የሚሉት የባህር ሰላጤ ሀገራት ወደ ግጭት ሊሳቡ ይችላሉ። ኢራን አስተማማኝ የመከላከያ ባለው እስራኤል ጦርና ሌሎች ኢላማዊ ጉዳት በማድረስ ካልተቻለ በተለይ ጠላት ለአመት ይደገፉ የምትለው ባህር ሰላጤ ሀገራት ሚሳይል ጥቃት ልትሰነዝር ትችላለች። በዚህ ሀገራት ውስጥ የአሜሪካ የልሀድ ሰፈር የሚገኝባቸው ናቸው። በመሆኑም ባህር ሰላጤው ሀገራት ጥቃት ከደረሰባቸው ራሳቸውን ለመከላከል የአሜሪካና እስራኤል ጦር አውሮፕላኖችም ድጋፍ ሊጠይቅ ይችላል። የኢራን አገዛዝ ሊወርቅ ይችላል። ይህን ክፍተት ይፈጥራል። እስራኤል የኢራን አብዮታዊ ጥበቃ አገዛዝ የማፍረስ የረጅም ጊዜ ህልሟን ብታሳካ የሚለው ሲታይ ትናንት እስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሰጡ መግለጫ ዋና ዓላማቸው አገዛዙ ማፍረስ እንደሆነ በግልጽ ተናግረው የኢራን መንግስት መፍረስ በተለይ አንዳንድ የእስራኤል ወዳጆች ሊድኩ ይችላሉ። ግን ይህ ክፍተት ሊፈጥር ይችላል። ምን አይነትስ ቀውስ ሊያስከትል ይችላል? ኢራን የእርስ በርስ ጦርነት ምን ሊመስል ይችላል? በርካቶች በኢራቅ እና በሊቢያ ማዕከላዊ መንግስት ሲወርቅ ምን እንደተከሰተም ያስታውሳሉ። በመሆኑም የኢራን አገዛዝ ቢወርቅ መካሰት ይችላል፣ የሚለው በቀጣይ ቀናት የሚኖረው የግጭት ሁኔታ ይወስነዋል። ኢራንም እንዴት ያከፋ ጸፋ ተመልሳለ? አሜሪካንስ እንደ እስራኤልን ልትደግፍ ትችላል የሚሉ ጥያቄና መልስ የሚመሰረት ይሆናል። እስራኤል በፈጸመችው ጥቃት 38 ሰዎች መገደላቸውን 300 ኢራናዊ መቁሰላቸው ያስታወቁ ኢራን አብዛኛው ሰላማዊ ዜጎች ናቸው ብለዋል። እስራኤል የፈጸመችው ጥቃት አረመኔያዊ እንደሆነ ወንጀል ነው ሲሉ የተባበሩት መንግሥታት ድርጅት የኢራን ተወካይ ሰኢድ ራቫኒ ተናግረዋል። እስራኤል ጥቃቱን ተከትሎ ኢራን ባቀረበችው ጥያቄ በኒውዮርክ በተሰበሰቡ የተባበሩት መንግሥታት የጸጥታው ድርጅት ላይ ተወካይ ይህን ተናግረዋል። ሳይድ ራቫን እስራኤል ጥቃት በኒውክሊየር ተቋም ሲቪል መሰረተ ልማቶች፣ የመኖሪያ አካባቢዎች ያነጣጠረ ነው ብለዋል። ተወካይ አክሎ ሆን ተብሎ የተፈጸመ ስልታዊ ግድያ ነው ጥቃቱ ጠርተው አስደንጋጭ የተሰላ የጠባጫሪ ማሳያ ነው ብለዋል። አሜሪካ ለዚህ ወንጀል እርዳታና እገዛ ማድረጉ አተባባሪና ሲሉ ወቅሰው እስራኤል የአሜሪካ መሳሪያ በመጠቀም በፈጸመችው ጥቃት ህዝባችን ህይወታቸው ማጣቷ አንዘነጋም ብለዋል። የጸጥታው ምክር ቤት የእስራኤልን ድርጊት እንዲያወግዝ ተጠይቃ እንዲያረጋግጥም እንዲያደርጋትም ጠይቀዋል። የእስራኤል የትራንስፖርት ሚኒስትር የአገሪቱ አየር ክልል መዘጋቱን አስታውቀው

ዋነኛ አየር ማረፊያ ቤን ጎሮዮ ለየትኛውን በረራ ዝጉ መሆኑን አክለዋል። የአየር ክልሉም ሆነ የአየር ማረፊያ ከሚኒስትሩ ትእዛዝ ካልመጣ ድረስ ዝግ ሆኖ ይቆያልን፣ ተብለዋል። የቤርጊን የአየር ማረፊያ ድረገጽ ዛሬ ጠዋት አልሰራም እንዳልሰራም ተገልጿል። ሚኒስትሩ ሰኔ 6 ቀን 2017 ዓ ም በዋጣው መግለጫ ለመጓዝ ያቀዱ መንገድ የሀገሪቱ የአየር ክልል እንደገና ከፈቱ ቢያንስ ከሰዓት በፊት መረጃ መገናኛ ብዙ ይደርሳቸዋል ብለዋል። እስራኤል በኢራን እየፈጸመችው ያለው ጥቃት ተከትሎ የአየር ክልሏን ዘግታ የነበረችው ዮርዳኖስ ከአንድ ቀን በኋላ መክፈቷ አስታውቃለች። በሀገሪቱ በረራ ተቋርጦ የነበረ ሲሆን ዛሬ የሀገሪቱ ሰዓት አቆጣጠር አንድ ሰዓት ተኩል የአየር ክልሏ መክፈቷ የዮርዳኖስ ሲቪል አቪዬሽን ኮሚሽን አስታውቋል። የእስራኤል ጥቃት ተከትሎ ኢራን አጸፋ ነው ባለችው ሚሳይል ወደ እስራኤል አስወንጭፋለች። ኢራን ባስወነጨፈችው ሚሳይል ቢያንስ ሁለት ሰዎች መገደላቸውን የእስራኤል አየር ጊዜ አገልግሎት እንዳስታወቀ ሀያ አንድ ሰው ይቆስለዋል ብለዋል። በቴልአቪቭ በስተደቡብ የምትገኘው ሪቫ ላያዜን የተሰኘ ከተማ ከኢራን የተወነጨፈ ሚሳይል ያደረሱ ጉዳት ምስሎች ቀጣዩን አያይዘና ቀርባለን። እስራኤል በኢራን ሉዓላዊ ደህንነትና የግዛት አንድነት ጥሰት እየፈጸመ ነው ስትል ቻይናም ከሳለ። የቻይና የእስራኤል ጥቃት ያወገዘ ሲሆን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በተሰጠ የቅዳሜ ሰኔ ሰባት ቀን አስቸኳይ ስብሰባ ላይ ተወካይም ፋንኮን በኩል ገልጻለች። በቻይና አሁን ጥቃቱ ኢራን የኒውክሌር ድርድር ላይ የሚያሳድር አሉታዊ ተጽዕኖ ከፍተኛ ስጋት አሳድሮብኛል ስትል፣ ነገሮቹ የበለጠ እንዳይከፉ እስራኤል አሁንም ወታደራዊ እርምጃ በአስቸኳይ እንዲታቆም አሳስበዋል። የቻይና የተባበሩት መንግስታት ድርጅት ተወካይ ኢራን የኒኩሌር ጦር መሳሪያ ያለ መስፋፋት ስምምነት ፈራሚ በመሆኑ የኒኩሌር ሀይልን በሰላማዊ መንገድ የመጠቀም መብቷ ሙሉ በሙሉ ሊከበርላት ይገባል ብለዋል። ቻይና በሀይልና መሰረተ ልማቶች የኢራን ቁልፍ አጋር ናት። ከጥቂት ወራት በፊት የኢራንና የሩሲያ ምክትል የውጭ ጉዳይ ሚኒስትር የተሳተፉበት ኢራን የኒኩሌር ጉዳይ መከረው ውይይት አዘጋጅታ ነበር። ሀገሪቱ በኢራን ላይ የተጣለው ማዕቀብ እንዲነሳ ማሳስባለች።